ይታወቃል እና አሁን በጠቅላላ በዝርዝር ያቀረበው ነገር ቤተ ክርስቲያን በመንፈስ ቅዱስና በእግዚአብሔር ነው የምትመራው ወይንስ በመንግስታትና በባለስልጣናት ነው የምትመራው የሚል ጥያቄ እንዲነሳ የሚያስችል ነገር ነው። ራሱ ሲኖዶስ የሚባለው የቤተ ክርስቲያን ትልቁ አካል በሴራና በፖለቲካ እየተመራ ነው ማለት ነው፣ ትዕዛዝ እየሄድ የሚቀበል ከሆነ ከባለስልጣናት። እነዚህ ጳጳሳት ትልልቅ ጳጳሳት ናቸው፣ በእግዚአብሔር የተሾሙ ናቸው፣ በመንፈስ ቅዱስ የሚመሩ ናቸው፣ የተከበሩ ናቸው ተብሎ ህዝቡ የሄደ የሚሳለማቸው ከነሱ ቡራኬ ለማግኘት የሚሰለፍላቸው ቅዱሳን ናቸው ተብሎ ነው የሚታሰቡት። እና ገና ሲጀመር የሽመልስ ቢሮ ሄዶ እነዚህ ጳጳሳት አቡነ ናትላይልም አቡነ ሩፋኤልም አቡነ ኤርሚያስም ለምንድን ነው ሽመልስ ቢሮ ሄደው ትእዛዝ የሚቀበሉት እና መመሪያ የሚቀበሉት እንደ ፖለቲካ ድርጅት? እና እንደዚህ አይነቱ ነገር በጣም የሚያስፈራና ምን አይነት ዘመን ላይ እንደደረስ የሚያሳይ ነገር ይመስለኛል። እ የኤጲስቆጶስ ሹመት ከዚህ በፊት እንዴት ነበር የሚሾም የነበረው? የቤተ ክርስቲያን ቀኖናስ ምን ይላል? ቅድም እንደተባለው አሁን ይሄ የህገ መንግስት ጉዳይ አይደለም፣ የመንግስት ፖሊሲ ጉዳይ አይደለም። ይሄ ጉዳይ የቤተ ክርስቲያን ጉዳይና የቤተ ክርስቲያን ጉዳይ ብቻ ነው። ስለዚህ በብሔር ኮታ ነው ኤጲስቆጶሳት የሚሾሙት ወይንስ በመንፈስ ቅዱስ ይሁንታ ነው፣ በእውቀትና በመንፈሳዊነት ነው ወይንስ በፖለቲከኝነት ነው የሚለውን ነገር ግልጽ አድርጎ የሚያሳይ ቤተ ክርስቲያን ከራሷ ጸጋ ወጥታ ጸጋዋ ተገፎ በፖለቲካ እየታመሰች እና እየተረበሸች እንደሆነ የሚያሳይ መረጃ ነው አሁን የቀረበው። አሁን እንደምንሰማው ቅድም እንደተባለው የፌዴሬሽን ምክር ቤት ነው እንጂ እየተቋቋመ ያለው የቤተ ክርስቲያን አገልጋዮችን ወይም በእግዚአብሔር በመንፈስ ቅዱስ የተመረጡ ሰዎችን የመምራትና ያለመምራት ጉዳይ አይደለም እና አብይ አህመድም ሆነ ሽመልስ አብዲሳ ቤተ ክርስቲያኗ እጃቸውን ካላነሱ በስተቀር ይሄ የመበጥበጡ ነገር ከቤተ ክርስቲያን አልፎ ወደ አገር ደረጃ ባለፈው ልክ ሲከሰት እንደነበረው አሁን በአደባባይ ችግሩ ጎልቶ ወጥቶ ህዝቡም ተሳትፎ በቤተ ክርስቲያን ላይ ተቃጥቶ የነበረው አደጋ ተቀልብሷል ብሎ ህዝቡ የተወሰነ እፎይታ ያገኘበት ጊዜ እንደሆነ እናውቃለን። አሁን ግን ነገሩ ውስጥ ውስጡን እየተብሰለሰለ አሁንም ከዛ ችግር እንዳልወጣች እና በሴራ ፖለቲካ ውስጥ ውስጡን ሽኩቻ ያለበት ነገር እየተካሄደ መሆኑን የሚያሳይ ነገር ይመስለኛል። ቤተ ክርስቲያን አሁንም የመከፈል ሴራ ብቻ ሳይሆን የመጥፋት አደጋ ላይ ጭምር እንዳለች የሚያሳይ ነገር ነው አሁን የሰማነው መረጃ። እነዚህ ተወገዙ፣ ወጥተው ነበር የተባሉ ሰዎች የጃዙር ስራቸውን ቀጥለዋል ማለት ነው። ከእነሱ በስተጀርባ ያለው የፖለቲካ ኃይል አሁንም ስራውን ቀጥለዋል ማለት ነው። ምንድን ነው የመጽሐፍ ቅዱስ ትምህርቶች የሚያስተምሩት ከዚህ ካልተገባ ከመንፈሳዊ ካልሆነ ነገር አለማዊ ከሆነ ነገር የተገናኙ ሰዎችን ከባህሪያቸው ታውቋቸዋላችሁ ነው የሚለው ባህሪያቸው አሁን እንደምናየው አይደለም በ ከቤተ ክርስቲያን ጀርባ የፖለቲካ ሴራ የሚያራምዱና መንፈሳዊ ባህሪ የሌላቸው ሰዎች ቀርቶ አባቶች ራሱ በተለያየ ችግር ውስጥ ገብተው የዚሁ ስራ አራማጅ ሆነዋል ማለት ነው አባቶች በጽናት ቤተ ክርስቲያኗን ለመጠበቅ ሲታገሉ ነው ህዝቡ አብሯቸው የቆመው። አሁንም እጅ የሚሰጡ ከሆነ እየተንበረከኩ ከሆነ እነዚህ ሰዎች የነዚህ የፖለቲካ ሴረኞች ተባባሪ ሆነዋል ማለት ነው ቅዱሳን አባቶች እራሳቸው። ስለዚህ ህዝቡ በጣም አደገኛ ነገር ውስጥ እንዳለ የሚያሳይ ስለሆነ በጣም የቀረበው ነገር የሚያሳስብ ነገር ነው። አሁንም አደጋ እንዳለ፣ በቤተክርስቲያን ዙሪያ አደጋ እንዳለ ይህን ጉዳይ ደግሞ ሊፈታ የሚችለው ምእምናኑ ህዝቡ ስለሆነ በአንክሮ በጥንቃቄ መከታተልና ማየት እንዳለበት የግሌን አስተያየት ለመስጠት ነው። ከዛ ውጪ ከመረጃ ጋር ተያይዞ የአማራ ክልል የከፍተኛና የመካከለኛ አመራሮች ኮንፈረንስ ሰሞኑን ደጋግመን ስንገልጽ እንደነበረው ዛሬ ጀምሯል። ወደ 1400 አባላት ያሉት የዞን የወረዳ የቀበሌ እንዲሁም የከፍተኛ አመራሮች ስብሰባ ነው። ስብሰባው የተጀመረው በክልሉ ርዕሰ መስተዳድር አቶ ይልቃል ከፋለ አማካኝነት ነው። እሳቸው ነው የመክፈቻ ንግግር ያደረጉት። ከፌዴራል የብልጽግና ከፍተኛ አመራሮች እንዳልመጡ ነው የተነገረው። ስለዚህ እዛው በዛው በተሰጣቸው አቅጣጫና በቀረበላቸው አጀንዳ መሰረት ተነጋግረው ሪፖርት እንዲያደርጉ ነው። ምናልባት ስብሰባው ማጠቃለያ ላይ የፌዴራል የብልጽግና አመራሮች ሊገኙ ይችላሉ እና በዚህ ኮንፈረንስ ላይ ለግርማይ ሽጥላ ሞት የሻማ መብራት ስነ ስርዓት ተካሂዷል። ሁሉም ሻማ ለኩ ሰው የህሊና ጸሎት አድርገዋል። እንግዲህ ግርማይ ሽጥላ እንደሰው እንደ ሰው በመሞቱ የሻማ ማብራት ማድረጋቸው ነፍሲፋር ማለታቸው ወይም የህሊና የመንፈሳዊ ጸሎት ማድረጋቸው ችግር አይደለም። ግን ስንት የአማራ ህዝብ ደግሞ ሲጨፈጨፍ፣ ስንት የአማራ ህዝብ ሲፈናቀል በርካታ የሆነ ጅምላ ግድያዎች ሲፈጸሙ በእነዚህ ከፍተኛ አመራሮች እና የባአዴን ካድሬዎች ምንም አይነት ጸሎት ሲያደርጉ ሻማ ሲያበሩ አይተናቸው አናቅም። ሐዘኔታ እንኳን ኖሯቸው የጸና ሐዘናቸውን የገለጹበት ሁኔታ የለም። ግን ያው የካድሬ ስራ ስለሆነ የሚሰሩት ነግበኔ ነው። በዛ ሁኔታ የሻማ መብራት ስነስርዓት ማካሄዳቸውን የሰማ ነው እንደገና ይልቃል ከፍ ያለው በጣም ትኩረት አድርጎም ሲናገር የነበረው ከአማራ ህዝብ በደልና ችግር ጋር እየደረሰ ያለውን ሞትና መፈናቀል ሳይሆን የአማራ አመራርን በመግደል መፍትሔ ማምጣት አይቻልም እና ጽንፈኝነትን ልናወግዝ ይገባል ብሏል። ትልቁ የእሱ አጀንዳ የአማራ አመራር መገደል ነው እንጂ የአማራ ህዝብ መገደል አይደለም። የአማራ ህዝብ መፈናቀል አይደለም። የአማራ ህዝብ ሞት አይደለም። የህፃናት መሰደድ አይደለም። ከትምህርት ቤት ገበታ መውጣት አይደለም። የአማራ አመራር መግደል መፍትሄ አያመጣም በሚል አሁንም ጽንፈኞችን የማስጠንቀቅ ዛቻ ነው የተናገረው። እንግዲህ እነዚህ ሰዎች ምን ያህል የህዝብ ውክልና እንደሌላቸው፣ ለህዝብ የሚቆረቆሩ ሰዎች እንዳልሆኑ በዚህ ሁኔታ አሳይቷል። የክልሉ የኮሚኒኬሽን ጽሕፈት ቤት ኃላፊ ግዛቸው የሚባለው ከዚህ ከስብሰባው በኋላ መግለጫ ሰጥቶ ነበር። በዛሬ ውሎ ምን ይካሄድ እንደነበር በተለይ ስብሰባው በዝግ የሚካሄድ ከመሆኑ አንጻር ህዝቡ እንዲሰማ እንዲያውቅ በቀጥታ ስርጭት የማስተላለፍ ግልጽነት ምን የሚባለው ነገር የማይታሰብ ነው። የአብይ መንግስት በተለይ በለውጡ ሂደት ላይ ከአሁን በኋላ ማናቸውም የመንግስት ስራዎች ለህዝብ በግልጽ ይካሄዳሉ የሚለውን የህገ መንግስቱንም መንፈስ ባልተከተለ ሁኔታ የሚሰራ መሆኑ ይታወቃል። ከዚህ በፊት በነጻነት ላይቭ እናስተላልፋለን የስራ አስፈጻሚው የፓርላማው ሁሉ ነገር በቀጥታ ስርጭት ለህዝብ ይተላለፋል ሲባል እንደነበር እናውቃለን። ነገር ግን አሁንም ዝግ በሆነ ሁኔታ ሁሉ ነገር ታፍኖ ሞባይል እንዳይገባ እየተደረገ እዛው እርስ በርሳቸው ብቻ የሚያቦኩት ነገር እንደሆነና ህዝብ ጉዳዩ እንዳልሆነ እንደማይመለከተው ተደርጎ እየተመጠነ ብቻ የሚፈልገውን መረጃ የሚሰጥበት ነው። ይህም ሆኖ ግን ግዛቸው በሰጠው መግለጫ ላይ ችግራቸውን በደንብ አድርጎ የሚያመለክት ነገር በይፋ በግልጽ ባይናገርም የሀገረ መንግስት ግንባታው አልጋ በአልጋ አልነበረም፣ ያሉበትን ሂደት ዛሬ የነበረው ስብሰባ፣ ፈተና አጋጥሞናል፣ ነገር ግን አንንበረከክም፣ ይህንን ጉዳይ ወደ ድል እንቀይረዋለን። ይሄ ተስፋ መስጠት ማለት ነው። ውስብስብ ችግር ውስጥ ገብተናል በጣም ከባድ ፈተና ውስጥ ነው ያለነው። እነዚህ ፈተናዎች ምንድናቸው የሚለው ነገር በዚህ መግለጫ ላይ የተብራራ ነገር አይደለም። ፈተናዎች ምንድናቸው የሚለው ነገር አይነሳም። ግን ፈተና አጋጥሞናል፣ በጣም ተደራራቢ ችግር ገጥሞናል። ስለዚህ ይህንን ነገር በጽናት በቁርጠኝነት በመስዋዕትነት እንወጠዋለን። ያው የፈረሰ መንግስት የማጽናት ብለው ትናንት መግለጻቸው ይታወሳል። አሁንም እዛው የተወሳሰበ ችግር ውስጥ ሆነው ያንኑ ሲያቦኩ እንደዋሉ ነው የተናገረው ስለዚህ፣ ለውጡ እንዴት መጣ፣ እንደገና ወደ አራት ዓመት አምስት ዓመት ወደ ኋላ ሄደው ለውጡ እንዴት ነበር የመጣው ለውጥ ለምን አስፈለገ ለውጡ ከመጣ በኋላስ ምንድነው የገጠመን ችግር? የሚል አይነት ነገር ከአምስት ዓመት በኋላ ሄደው፣ እንደገና ወደ ኋላ ሄደው ወደ ማየት ሂደዋል። የደመቀ መኮንንን ከእንግዲህ በኋላ እናዳምጣቸዋለን የሚለው ነገር እዛ ይነሳ ይነሳ አላቅም፣ ግን ደጋግመን ስናነሳው እንደነበረው የሁሉም ሕሊና ውስጥ የቀረና ለሕዝብ የተገባ ቃል ስለነበር አቶ ደመቀ እዛ ተገኝቶ ምን ሊል እንደሚችል አላቅም፣ ስለ መገኘቱም አላቅም። ግን እንዳልኩሽ ከፌዴራል ሰዎች ምናልባት ተመስገን ሄዷል ይባላል። ከዛ ውጪ በፌዴራል ደረጃ የሆነ ነገር የለም። ሌሎች ሌሎች መረጃዎች አሉ። ከፌዴራልና ከክልል መንግስታት በጀት እጥረት ጋር ተገናኝቶ የመጡ ሌሎች መረጃዎች አሉ። በኋላ ላይ እነሱን አቀርባለሁ። አመሰግናለሁ ላላቸው አመሰግናለሁኝ። ሀብታም፣ ወደ አንተ ንምጣ። እንግዲህ የቤተ ክርስቲያኑን ጉዳይ ቅድም በዝርዝር አቅርበህልናል። ና አንድ ነገር ላንሳ እዚህ ላይ እንግዲህ አባቶች እንዲህ አይነት ፈተና እንደሚገጥማቸው ለእንደዚህ አይነት ችግር ሁሉ እንደሚዳረጉ አስቀድሞ የነበሩት ሁኔታዎች አሉ። ባለፈው ቅዱስ ሲኖዶሱ ጥሪውን ሲያቀርብ ሕዝበ ክርስቲያኑ እንደ ጎርፍ ነው የወጣው፣ ቤተ ክርስቲያን የተነካሽ ብሎ ሕዝበ ክርስቲያኑ ብቻ አደለም፣ ሙስሊሙም ይሁን የፕሮቴስታንት እምነት ተከታዮችም ይሁን ስለ ቤተ ክርስቲያኑ ድምጻቸውን አሰምተዋል፣ ስለ ቤተ ክርስቲያኗ ይሄ ነገር ግን በወቅቱ በተወሰነ ደረጃ ዝም ይባል እንጂ የዛሬው ቀን ተቆጥሮ እንደሚመጣ ይታወቃል። የዛን ጊዜ እነ አቡነ አብርሃም እነ አቡነ ጴጥሮስ መሰሉ ያለ እሱ ቢሮ አስር ጊዜ ሲመላለሱ እየተጣሩ ሄዱ እንዴት አባሉ ሲባል ስንሰማ ነበር። የዛን ጊዜ ማለት ነው። የዛን ጊዜም ለምን አባቶች እንዴት እሱ ጋር ይሄዳሉ ምን አገባው የሚል ጥያቄ አቀርበን ነበር። አሁንም ደግሞ እንደዚሁ ሽማል ሽመልስ ጋር በተመሳሳይ ነው። የባለፈውም ላይ ምን አገባችሁን እናንተን አላነጋግርም፣ በቃ በጣም አፀያፊ ስድቦችን ሁሉ በመሳደብ ነበር አባቶቹን የመለሰው። አሁንም ልክ እንዳልከው ማለት ነው። ስለዚህ እውነት ይሄ ሁሉ ባለበት ሁኔታ ውስጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የራሷ ቀኖና አላት። በዛ ቀኖና መሰረት ነው አባቶች የአባቶች ሹመትም የሚሰጠው። ቤተ ክርስቲያኗ እያንዳንዱን ሂደቷ የምታከናውነው በዛ ቀኖና መሰረት ነው ና አሁን አባቶቹ እውነት አባቶች ቤተ ክርስቲያኗ የገጠማትን ፈተና ከሌን ሹሙ ከሌን ሹሙ ከሌን ካልሾማችሁ ጦርነት ውስጥ እንገባለን የሚለው ነሽ መልስን፣ ዛቻ እውነት አባቶች ይሰማሉ ወይ? እኔ እንደው እንያዘው ስማቸውን ስላልክ ነው እንጂ እኔ ሰባቸው ራሱ ዛሬ ይፋ ቢሆን ራሱ ደስታውን አልችለው ምክንያቱም እንያ ስለተባለ በእሱ ልስማማ። ነገር ግን አሁንም የተደቀነው አደጋ ከባድ ነው እና አባቶች ይህን ፈተና ያልፉትም ወይ? በተለይ ፓትሪያርኩ ጋር ይህን እንግዲህ ሲመቱን የሚሰጡት ፓትሪያርኩ ናቸው። ፓትርያርኩ እጃቸውን ካልጫኑ የሲመት አይጸድቅም። እሳቸው የመጨረሻው ሰው ናቸው። እና እሳቸው በዚህ ጉዳይ ውስጥ ይሸነፋሉ ወይ? ይህን ጉዳይ እንዴት ያልፉታል? የሚለውን አብረ ከሌሎች ጋር ያለው ስላልክ እሱን ብታዩ። እሺ፣ አመሰግናለሁ። የባህር ዳር ላይ ይመለሻሉ። መጀመሪያ አባቶች ላይ የተወሰነ አስተያየት ከቅዱስ ሲኖዶስ እሱ ጋር በተያያዘ ያለኝን ምልከታዎች ላቀርብ የመጀመሪያው የሚመስለኝ ብፁዓን አባቶች አሁን የገጠማቸውን ፈተና ሊሻገሩ የሚችሉበት መንገድ ብቸኛው መንገድ የቤተ ክርስቲያኗን ቀኖና ስርዓት መጠበቅ ብቻ ነው። ብቸኛው መንገድ ይሄ ሳይሆን ቆርቶ የቅዱስ ሲኖዶሱ ቅዱስ ሲኖዶሱ ኮምፕሮማይዝ አድርጎ ቀኖና ኮምፕሮማይዝ አድርጎ ስርዓት ኮምፕሮማይዝ አድርጎ ወይም ቀኖናውን ስርዓቱን ጥሰው ፖለቲካዊ ማመቻመችን ካስተናገዱ የሚሆነው ምንድን ነው? አሁን የሽመልስ አብዲሳን ዛቻ ሰምተው የአብይ አህመድን ማስፈራራት ተቀብለው ይሄንን ካስተናገዱ ምንድን ነው መጨረሻው፣ የሚመጣው ምንድን ነው? የመጀመሪያው ነገር እውነት ለመናገር እንግዲህ ምዕመናን አይተው ይፍረዱ። በየደረጃው ያሉ በዚህ ሚዲያ እንኳን ሶስት አራት ጊዜ ውይይት ተደርጎበታል። የቤተ ክርስቲያኗን ልጆች በመዋቅር ደረጃ ቅዱስ ሲኖዶስ አውቆ ፍቃድ፣ እውቅና የሰጣቸው አካላት አጥንተው የጵጵስና ሹመትን በተመለከተ ቤተ ክርስቲያን ልትከተለው የሚገባው መስፈርት ይሄ የዓለም አብያተ ክርስቲያናት ቤተ ክርስቲያኗ የተቀበለቻቸው ጉባኤ መሰረት አድርገው ዓለም አቀፍ ጉባኤዎችና ድንጋጌዎች